አገር በዓለም አቀፍ የፖለቲካ መድረክ በቴክኖሎጂ በዲፕሎማሲና ኢኮኖሚ ስርዓት ውስጥም ከዓለም እኩል እንድትጓዝ መንግስት መሰረቱ ትምህርት መሆኑን በመገንዘብ መሰረታዊ ለውጥን ለማድረግ እየሰራ ነው። በማዕከላዊ ኢትዮጵያ ክልልም ትምህርትን ለማሻሻል እየተወሰዱ ያሉ የሪፎርም ስራዎችም ተጨባጭ ውጤት ታይቶባቸዋል ይላሉ የክልሉ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ። ክልሉም ቅድሚያ የትምህርቱን ዘርፍ መሰረታዊ ችግር በጥናት ለይቶ ሰርቶበታልም ነው ያሉት። ከትምህርት ሚኒስቴር ጋር በመሆን በዚህ አመት ብቻ 4700 በላይ የትምህርት ቤት አመራርና መምህራንን በክረምት ልዩ የአቅም ግንባታ ስልጠና ሰጥተናል። በክልሉ የትምህርት ጥራትን ለማስጠበቅ እንደ ሀገር የተጀመረውን የትምህርት ሪፎርምን ተከትሎ የመምህራንን ብቃት ከማሳደግ ጀምሮ ብዙ እርምጃዎች ተወስደዋል። በተለይም ከወረዳዎችና በታችኛው የአደረጃጀት እርከን ያለውን የትምህርት ቤቶችን ደረጃና የመምህራንን ብቃት ለማሻሻልም ለ2018 የትምህርት ዘመን 1.6 ቢሊዮን ብር ሀብት በማሰባሰብ የትምህርት ቤቶችን ደረጃ ማሻሻል ተችሏል። ይህም ማህበረሰቡ መንግስት ለጀመረው የትምህርት ሪፎርም እውቅና መስጠቱን የሚያሳይ ነው። መምህሩ ብቹ ሁኔታ መፍጠር መምህሩ አቅሙን እንዲገነባ ዲጂታል የሆነ ለርኒንግ ትምህርት ቤቶች ማስፈን ራሱንም እንዲገነባ፣ ተማሪዎችንም በተለይ ዲጂታላይዜሽን ተጠቅሞ ለምሳሌ ፕላዝማ አለ፣ ሃይስኩሎች ላይ ኮምፒውተር አለ፣ ዋይፋይ አለ። እዚህ አካባቢ ላይ አንዱ ዲጂታል ለርኒንግ በጣም ልዩ የትኩረት አቅጣጫ ነው። ትምህርት ሪፎርሙ የመምህራን አቅም ግንባታ ላይ የተሰራው ስራ በዘንድሮ የተማሪዎች ብሔራዊ ፈተና ላይ የሚጨበጥ ውጤትን አሳይቷል። ብሔራዊ ፈተናውን አምስት ስልሳ አምስት ነው ያመጣሁት ከስድስት መቶ ማለት ነው። ገና አስራ ሁለተኛ ክፍል እንደገባን ነበር ዝግጅት የጀመርነው። በየጊዜው ሞዴሎችም ስለነበሩ እሱ ላይ ደግሞ ክፍተታችን እያየን ኢምፕሩቭ እያደረግን ነበር የመጣ ነው። የትምህርት ሁኔታው በጣም ደስ የሚል ነው። ያመጣሁት አምስት መቶ ሀምሳ ስድስት ነጥብ አራት አንድ ነው። እናም ያው ትምህርት ቤቱም ምቹ ነው፣ ደስ ይላል። አዳሪ ትምህርት ቤት መማር ያለው ልዩ ነገር ምንድን ነው ቢባል ያሉ መጽሐፍ አክሰሶች አሉ እናም ያለው ሁኔታ ምቹ ነው ዶርም እና ላይብረሪውም። ትምህርት ከመምህራንና ተማሪዎችን ባሻገር የወላጆችን እገዛና ክትትል ይጠይቃል። ዘንድሮ በማዕከላዊ ኢትዮጵያ ክልል ከፍተኛ ውጤት ያስመዘገቡ ተማሪዎችም የቤተሰቦቻቸው እገዛ የነበራቸው ናቸው። ወላጆች የተማሪዎቻቸውን የነገ መድረሻ የሚወስን ያልተቋረጠ እገዛ ማድረግ አለበት የሚሉት የማዕከላዊ ኢትዮጵያ ክልል ነዋሪዎችም መንግስት የጀመረው የትምህርት ማሻሻያ ለውጥ እንደሚያመጣ ይናገራሉ። አሁን ዘመኑ ትንሽ ወጣ ያለበት ሁኔታ ነው ያለውና ከቴክኖሎጂ ጋር ያላቸውን ቅዱኝነት በገደብ የሆኑ እነሱን በሚጠቅማቸው መልኩ ከልጆች ጋር ተግባብቶና ኮሚትድ በሆነ መልኩ ካልተሰራ በስተቀር ልጆች የምትፈልጋቸውን ደረጃጅ ላይ ያገኛቸው አይደለም እና እነዚህ ነገሮች ላይ ትኩረት ሰጥቼ እሰራለሁን። የልጆቻቸውን ባህሪ አንፀው ቁጭትን፣ እልክን አስይዘው የማስጠናት የመከታተል ጊዜያቸውን ባልባሌ ቦታ እንዳያሳልፉ በማድረግ ለትምህርታቸው የሚሰጡት ጊዜ አብላጫውን ጊዜ ሊወስድ እንደሚገባ ለደስታ እንደሚደርሱበት ፊውቸር የተሳካ ህይወት እንዲደርሱ ጠንክሮ መማር እንዳለባቸውና በህይወት መቀለድ እንደሌለባቸው ማዕከላዊ ኢትዮጵያ ክልል በብሔራዊ ፈተና ውጤት 564 ከፍተኛ ውጤት ተመዝግቧል። ይህም ግን በቂ አይደለም የሚሉት የክልሉ ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ የትምህርት ስርዓትን ለማጠናከር ክልሉ አምስት አዳዲስ ኢኒሽቲቮችን ቀርጾ በዚህ የትምህርት ዘመን ተግባራዊ ማድረግ ጀምረዋል ነው ያሉት። እነዚህ ኢኒሽቲቮችም በክልሉ የነበረውን የዘርፉን ችግር በጥናት መነሻ አድርገው የተቀረጹ ናቸው። በአንድ መንደር አንድ ቅድመ አንደኛ ትምህርት ቤት በሚቀጥሉት አምስት ዓመታት ለመገንባት ጥረት የምናደርገው ነው ቅድም አንደኛ ስንገነባም ስታንዳርዱን የጠበቀ ቅድም አንደኛ። ሌላኛው ሂሳብ ለኢኖቬሽን እና ቴክኖሎጂ ብለን የሂሳብ ትምህርት ኢኒሼቲቭ ቀርጸናል። የተሟላ የኮምፒውተር ላብን መሰረት በማድረግ ተማሪዎች ዲጂታል በሆነ ቴክኖሎጂ መማር የሚችሉበት ኢኒሼቲቭ ተቀርጿል ማለት ነው። የተማሪዎች የንባብ ክህሎት ላይ ከፍተኛ ውስንነት አለ። አምስተኛ ኢኒሼቲቭ የትምህርት ቤት ሀብት ፈጠራ ለጥራት ላለው ትምህርት በሚል ተቀርጾ ተግባራዊ የተደረገ ነው።